ግብጽ ኦርቶዶክስ ነው የተሾሙት። በግብጽ ኦርቶዶክስ መሾም ግን አንድ ሰው ኑፋቄ ኖሮበት ከኑፋቄው እንዳይወገዝ አይከላከልለት። አቡነ ሾዳ ማለት የግብጽ ኦርቶዶክስን ጳጳስ ካታሊክ ጋር ለሚያልኳቸው ኤርትራ ኦርቶዶክስ ቤተክርስቲያን የሾመቻቸው አሜሪካ ያሉት እሳቸው ከአቡነ መቃሪስ ጋር አንድ ላይ ሆነው አንድ ላይ ሆነው የየራሳቸው የሊቃውንት ጉባኤ መስርተው በገቹ የኤርትራ ኦርቶዶክስ ቤተክርስቲያን አቡነ ሽኑዳ የሚባል እኔ የሾንኩት ጳጳስ አሜሪካ ላይ አውግዣለሁ። ጥሪ አድርጌላቸዋለሁ እንዲመጡ ወደ ሀገራቸው የኤርትራውያን የሆናቸው ኦርቶዶክስ ትክክለኛ ልጆች ከሆናቸው የኤርትራ ኦርቶዶክስያን አሁን ያሉት ጳጳስ አቡነ ባስሊዮስ የሚመሯት ሲኖዶስ ናት፣ ትክክለኛዋ የኤርትራ ኦርቶዶክስ ቤተክርስቲያን ሲኖዶስ። መጽሐፋቸው ምታ የሚያሳትሙት የታደሱ መናፍቃን መጽሐፍ ማለት ነው። ነገረ ክርስቶስ ላይ እኛ ቀጥታ ወደ አብ ወደ አብ ነው እንጂ ወደ ወልድና ወደ መንፈስ ቅዱስ መለመን የለብንም ይላል። ይሄ ፍጹም ይባላል። መቼ ነው ይሄ? 2018 ላይ ኤፕሪል ላይ ይሄ መጽሐፍ ላይ ነው ያለ። ይሄ መጽሐፍ የታዱ ሰሆን አፍቃን መጽሐፍ ፌስቡክ ላይ ገብታችሁ ብታዩት። እኛ የኢትዮጵያ ኦርቶዶክስ ተዋዶክሲያን ክርስቲያኖች አሃት ቤተክርስቲያን ምንላት የኤርትራ ኦርቶዶክስ ቤተክርስቲያን ምንላት አሁን አስመራ ያለችው በብፁ አቡነ ባስሊዮስ የምትመራዋ ቤተ ክርስቲያን ነው። ወንድሞቻችን በተሐድሶ በናፍቃን ትምህርትና ኑፋቄ ዙሪያ ትምህርት እንሰጥበታለን። ስለዚህ ከቻልን ጤና ከሰጠን መርሃ ግብር እንይዝበትና መርሃ ግብሮቹ ቢቻሉ አንደኛው የመረጃ የምንለዋውጥበት ቀን ከሆነ አንደኛው ደግሞ እግዜር ከፈቀደ እንትን የምናደርግበት እናደርገዋለን፣ ትምህርት የምንማማርበት እናደርገዋለን። በዚህ መንገድ እየከፋፈል ለሁለት ማለት ነው። ስለዚህ የሚቻል ከሆነ እየተከፋፈለ ከተማር ነው ብዙም የሚያስቸግረን አይኖርም። በቃ በየእንትኑ በየትምህርቶቹ በየመሃሎቹ ላይ አንድ ቀን የመረጃ አንድ ጊዜ ክርዲንትን ካደረግን በጣም ቤስት ወይ እናደርገዋለን ብዬ እናስባለን ማለት ነው። እግዜር በጤና ይጠብቀንና ያንን ማለትን ጀምራለን። በተረፈ አሜሪካ ያሉት አቡነ መቃሪዎስ ብሎ ራሳቸው የጠሩት አባት እውነተኛ ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሾመቻቸው አባት አለመሆናቸው ኢቭን የሃይማኖት ችግር ያለባቸው መሆኑን ኢቭን ደግሞ እዛ ያሉት አሁንም አቡነ ሽኖዳ ተብሎ የሚጠሩት እንደተወገዙ ማወቅ አለብን። አቡነ መቃሪዎስ ሲጀመር የተሾሙት በግብጽ ኦርቶዶክስ ነው የተሾሙት። በግብጽ ኦርቶዶክስ መሾም ግን አንድ ሰው ኑፋቄ ኖሮበት ከኑፋቄው እንዳይወገዝ አይከላከልለትም። አንድ ሰው በግብፅ ኦርቶዶክስ ቤተክርስቲያን ጳጳስ ስለሆነ፣ በግብፅ ኦርቶዶክስ ዲያቆን ስለሆነ፣ አይ የፈለግኩትን መስበክ እችላለሁኝ፣ ልወገዝ እኮ አልችልም ይባል አይችልም። ክህነቱ ትክክለኛ ነው ማለት አስተምሮም ትክክለኛ መሆን አለበት እንጂ የእኔ ክህነት የእኔ ጵጵስና የመጣው ከግብፅ ነውና ኑፋቄ ብሰብክም ልወገዝ አልችልም የሚባል ነገር አይሰራም። የእኛም እኮ እንደዛው የእኔ ድቁና ከጳጳሳት ነው ያገኘት ከጳጳሳት ደግሞ ያገኙት ደግሞ ከግብፅ ነው የመጣው። ይሄ ማለት ግን ዘማርያም የፈለገውን ቢናገር ከአቡነ ማርቆስ መንበር ከሆነች ከግብፅ የመጣው ነው እኛ ክህነትና፣ ማንም ሊያወግዘን ማንም ሊነካን አይችልም የሚል ነገር መሸፈኝ ሊኖረው አይችልም። ምን የማይጠቅማን አሉ እጅ ነው እዚህ ግብፅ ለሾመችው። ስለዚህ ግብፅ ለተሾመ ሰው የፈለገው መናገር ይችላል ማለት ነው። ኑፋቄ ቢሰብክ ጥርጥር ቢሰብክ ኦርቶዶክስ ከማታስብረ የሚናገር ኑፋቄ ነው። ስለዚህ ኦርቶዶክሳዊ የተዋሕዶ አባት አይደሉም። ይሄ አንድ መታወቂያ ያለበት። አቡነ ሽኖዳ ግን ከዚህ ለየት ይላል። እሳቸው እሳቸው ከኤርትራ ኦርቶዶክስ ክርስቲያን ተሾመው ነው የመጡት አቡነ ሽኖዳ ውጭ ሀገር ተመድበው ሄዱ። ከዛ የአገልግሎት ጊዜያቸው ሲያበቃ የኤርትራ ኦርቶዶክስ ቅዱስ ሲኖዶስ ወደ ሀገር እንዲመለሱ ክህነታቸው ተያዘ። 2021 ነው 22 ዓመተ ምህረት ላይ ደግሞ ተወገዙ። ማለት አቡነ ሺኖዳ አቡነ ሺኖዳ ማለት የግብፅ ኤርትራ ኦርቶዶክስ ቤተክርስቲያን የሾመቻቸው አሜሪካ ያሉት እሳቸው ከአቡነ መቃሮስ ጋር አንድ ላይ ሆነው አንድ ላይ ሆነው የየራሳቸው የሊቃውንት ጉባኤ መስርተው መግለጫ ማውጣት ጀመሩ። ማለት አንድን ይል ማለት ይህ በፍጹም የማይሆን ውሸት የሆነ ነገር ነው። እንደውም እንደሚያደርገችው የኤርትራ ኦርቶዶክስ ቤተክርስቲያን አቡነ ሽኖዳ የሚባል የሾምኩት ጳጳስ አሜሪካ ላይ አውግዣለሁ። ጥሪ አድርጌላችኋለሁ እንዲመጡ ወደ ሀገራቸው ወደ ሀገራቸው ሊመለሱ ፈቃደኛ አልሆኑ ስለዚህ ምን አድርጉ መጀመሪያ ክህነታቸውን ያዙ ከዛ አወገዟቸውና ከአሁን በኋላ ጳጳስ ያሆኑ በድሮ የቁምስና የቆሞ ስም ተቀየሩ ቶታሊ ምንሆኑ ማለት ነው እኒ አባት ምንሆኑ ማለት ነው ቆሞ ሲሆኑ ጳጳስ መሆን አይችሉም ጳጳስ አይደለም አሁን ትክክለኛው ኤርትራ ኦርቶዶክስ ተዋሕዶ የሾመቻቸው አቡኔ ኤልያስ ናቸው የአሜሪካና የካናዳ ሀገረ ስብከት በደንብ ስሙ አቡነ ኢሊያስ ስለዚህ ኤርትራውያን የሆናችሁ ኦርቶዶክስ ትክክለኛ ልጆች ከሆናችሁ የኤርትራ ኦርቶዶክስ አሁን ያሉት ጳጳስ አቡነ ባስሊዮስ የሚመሯት ሲኖዶስ ናት ትክክለኛዋ የኤርትራ ኦርቶዶክስ ቤተክርስቲያን ሲኖዶስ አሁን ያሉት የኤርትራ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ አቡነ ባስሊዮስ ይባላል ትክክለኛው ከሳቸው ምርጫ ያለው በዛ መሰረት ተከትሎ ያንን የኤርትራ ኦርቶዶክስያን ሕጋዊ እውቅና የሰጠችው በቅዱስ የሚታወቅ አባት ብፁዕ አቡነ ኤልያስ ናቸው። የአሜሪካ ካናዳ ሀገር ስል ሊቀጳጳስ፣ አውሮፓ ደግሞ ብፁዕ አቡነ ጳውሎስ አሉ። አሁን የተሐድሶ መናፍቃን ይሄ መረጃ በጣም እየተጋለጠ ሲመጣ ሰውም በሞ እየነቃባቸው ሲመጡ ለሁለት ግሩፕ ተከፈሉ፣ የኤርትራ ተሐድሶ መናፍቃን። ገሚሶቹ በቃ ሰው ነቅቶብናል፣ ለይተን እንውጣለን ናቸው። ዝም ብሎ ትችትን መላመት እንዳይመስላችሁ፣ እንደ ቀሲስ ዮናስ ማለት ነው። ቀሲስ ዮናስ ምን እንደሚለው የተሐድሶ መናፍቅ ነው፣ ለይቶልን እንውጣ በቃ። ምንድን ነው የምናደርገው ካሁን በኋላ በፖለቲካ በምን በምን በምን አሳበብን። አሁን ምንድን ነው የምንጠብቀው? አሁን ከበር የሚያደርጉት በምንድን ነው? የኤርትራ መንግስት ጭቁን ያደርጋል፣ ተጽዕኖ ያሳድራል። ስለዚህ በዚህ መንገድ ነው እኛ ወደዚህ የገባን ትችላለን። የኤርትራ መንግስት ተጽዕኖ ያሳድራል ተብሎ ግን ድንግል ማርያም አታማልም የሚል ታሉ ሰሆን ፍቅንጎሮስ አይገባም። በነገራችን ላይ ፍጹም የሚባለው ፌስቡክ አለ፣ በነገራችን አሳያቸዋል። ፍፁም የሚባለው ሰው አሁን ያለው እንግሊዝ ነው፣ ማንችስተር ሲቲ ላይ እዛ ከተማ ያለው እና ይሄ ፍጹም የሚባለው ሰው ይህ ኬልቅዶን ጉባኤ ይቀበላል። የአቡነ መቃሪ ውስጥ ቀኝ እጃቸው ነው። የኬልቅዶን ጉባኤ የቃላት ነው እንጂ ኬልቅዶን ላይ ምንም ችግር የለም ብሎ የሚያምን ሰው? እነሱ በይፋ እኛው ግዘነዋል እኮ ለይተነዋል ቢሉም ግን በውስጥ ነው አብሮ የሚሰሩት። ይሄ መታወቅ አለበት። ስለዚህ እውነተኛዎቹ የኤርትራ ኦርቶዶክስ ምእመናን አንገታቸውን ደፍተው አንገታቸውን ደፍተው፣ ሌሎቹ ደግሞ መናፍቃኖቹ አንገታቸውን ቀና። ካወገዙ መለየት ነው በቃ። ዮሐንስ የሚባለው ሰው ከአቡነ መቃሪዎስ ጋር ምንም አይነት ንክኪ ከሌለው ይሄ የለየለት መናፍቅ እንግሊዝ ነው ያለው። ራሱን ችሎ መንቀሳቀስ ነው ያለብን። መጽሐፋቸውን ብታዩ ታፍራላችሁ በጣም። አንድ መጽሐፍ ያሳያችሁ ጃቸው እንደ ጉር ነው የምታዩት። መጽሐፋቸውን ብታዩት የሚያሳትሙት የታደሱ መናፍቃ መጽሐፍ ማለት ነው። ነገረ ክርስቶስ ላይ እኛ ቀጥታ ወደ አብ ወደ አብ ነው እንጂ ወደ ወልድና ወደ መንፈስ ቅዱስ መለመን የለብንም ይላሉ። በጣም አደገኛ ማለት ነው። ስለዚህ ጆን ከነሱ ውስጥ ከሌለ ዮሐንስ የሚባለው ሰው እነሱ ውስጥ ከሌለ ነጻ ሰው ከሆነ ንክኪ ከሌለው እኛ አናውቀውም ብሎ መለየት ብቻ ሳይሆን በውስጥ ከመስራት መቆጠብ የቅዱሳን ምልጃ አይቀበሉም። ልክ ፕሮቴስታንታዊ ትምህርት ነው። በነገራችን በዚህ በኩል ደግሞ እነ ገብረ ሚካኤል ደግሞ የሚባሉ ደግሞ አይ አይደለም፣ እንዴት ለየተ እንወጣለን? ውስጥ ለውስጥ እንሆን እንጂ የሚለዋለው እንጂ፣ ፕሮቴስታንታዊ የለየለት ተሀድሶ በኤርትራው ውስጥ ፍጥጥ ያለ ሀቅ ነው። ፍጥጥ ያለ እንደውም እንትንም አያስፈልገውም። ይሄ የዳቦ ስም እየሰጠን ወይ እንደዚህ ሊሆን ይቻል እኮ ውሸት ማለት ምን እለዋለሁ አይደለም። በነገራችን ላይ በቃ ፍጥጥ ያለ ሀቅ ማለት ነው። እዚህ ከከፈተ እዚህ ላሳያችሁና በዚህ ላሳያችሁ ካሜራ ላዞርላቸው ይሆናችሁ። ያለ መረጃ ነው ምታወራው እንዳትሉኝ፣ እዚህ ትገቡና ይታያችኋል። ይሄ ሎክ ይሄ ፍጹም ይባላል መቼ ነው ይሄ? 2018 ላይ ኤፕሪል 15 ላይ ይሄ መጽሐፍ ላይ ነው ያሉት። ይሄ መጽሐፍ የታዱ ሰው ና ፍቃ መጽሐፍ ነው። ፌስቡክ ላይ ገብታችሁ ብታዩት ማን ነው? ፍጹም ብርሃን ታደለ የሚባል ይሄ ፀሐፊ ማን እንደሆነ ተመልከቱ። ብቀሺ በቄስ ዶክተር ተክለአብ መንግስት አብ ሎክ። እዚህ መጽሐፍ ላይ ወንጌል ጥዑም ዜና ይላል። የታድሶ ናፍቀ መጽፍ ነው። የመጽፍ ምንድነው ክህደቱ፣ ሆን አሳያቸዋለሁ። የጻፈው ማን ነው? ጸሐፊውን እያሳያችኋለሁ። ዶክተር ቄስ ነው እንግዲህ ተክለአብ መንግስት አብ የሚባል ይሄ ሰው ነው የጻፈው። እግዜር ያሳያቸው ይሄን ነው እንግዲህ ፍጹም ሼር ያደረገው ነው ብላችሁ ከዛ እዚህ መጽሐፍ ላይ ምን ጉድ እንዳለ ደግሞ ላሳያችሁ፣ ምን እንደሚሉ በይፋ ምን እንደሚያስተምሩ ማለት ነው። እንደዚህ የሚላለ ገጽ 358 ላይ እንዲ ሚላል ተመልከቱ። እዚህ ጋር ገጽ 353 ላይ እሺ። አንተ ሁነ ንፍቃድ ርእሱ ዘይኮነስ ንፍቃድ እቲ ዝለኣኽዎ ኣቦኡ ዚ ግዜ ጎይታ ስለዝነበረ ፈቃድካ ዲኣ እምበር ፈቃደይ አይሁን በለ በለ ይላል። ምን ማለት የፍቃዱ የአንተ ይሁን እንጂ ፈቃደይ አይሁን አለ። እሺ ከዛስ ኢየሱስ ክርስቶስ ነው። በጣም ይገርማል። ዚ ቃሉ ኢየሱስ ክርስቶስ የአንተ ፍቃድ ይሁን እንጂ የእኔ ፍቃድ አይሁን አለ። ስለዚህ ክርስቶስ የራሱ ፍቃድ አይደለም የዋረገው ፍቃድ የለውም። ፍቃዱ የአባቱን ፍቃድ ነው የፈጸመው። ትልቅ ክደት ነው። ምን ብለን ምን እናስተምረው? ምን ብለን ምን እናስተምረው? እኛ በርሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ መጡ ምናለን አዳነ። ከዛም ያል እዚህ ጋር ነታ መራር ጽዋዕ ሞት ክሰትያ ተቃሪቡሉ አብ ዝነበረ ሰዓት ውን ይላል ያቺ መራር የሆነች ጽዋን ክርስቶስ ተጠማሁ ብሎ ሰፍነግ የተሞላበትን በሚጠጣበት በዛ ሰዓት ይላል። አብ ጎኑ ሲሆኑ በጎኑ የሆኑት ሰባት የደልዎ ነበሩ። ከጎኑ ሰዎች ያስፈልጉት ነበረ። እግዚአብሔር ከዚህ ይጠብቀን። በእውነት ይህ መጽሐፍ እንደዚህ የሚለው ክርስቶስ መራር ጽዋን በተቀበለ ጊዜ ያችን መራራ ሀሞትን ሲጠጣ ከጎኑ ሰዎች ያስፈልጉት ነበር። እንደዛ ሎቱ ስብሐት። ይሄ ነው መጽሐፋቸው። ይሄ ነው አትቃወሙ የምትሉት፣ ይሄ ነው የማንቃወመው እዚህ ነው። መረጃዎችን ይዘን በመረጃ የምንቃወመው፣ በመረጃ የምናወራው። አጉል ትችት ነው መጻፋቸው። ወንጌል ጥዑም ዜና ይሰራጫል ቤተክርስቲያን ውስጥ አቡነ መቃሪዎች ቤተክርስቲያን ውስጥ ይሰራጫል። ይሄ ክርስቶስ ያችን መራራ ጽዋ በሚጠጣበት ጊዜ ከጎኑ ሰዎች ያስፈልጉት ነበር ብሎ እውነት መድራዊ ኢየሱስ ክርስቶስ መራራ ጽዋን የጠጣ ከጎኑ ሰዎች አስፈልገውት ነው? እንደዛ ነው። ይሄ ነው አደገኛ የተሃድሶ መናፍቃን ትምህርት። ስለዚህ አሁን በሁለት ጎራን የተከፈሉት ለይቶልን እንውጣና ለይቶልን አንውጣ የሚሉ አንዳንድ ሰዎች ይሄ እኮ ዘጠና አንዱ ነው። አሁን ምን ያደርጋል እንደዚህ የኤርትራ ኦርቶዶክስ ቤተክርስቲያን ማንሳ የሚል ሰዋል። የሚገርማችሁ አዲስ አበባ የመጡ ከኤርትራ የመጡ ዲያቆናት ሆነው ቃላዋዲ ፕሮግራም ላይ አስገድገ የሚሳተፉ ዲያቆናት አሉ። በትምህርት ደረጃ በይፋ ይሳተፋሉ። እየመለመሉ ነው ያሉት። የሚገርማችሁ ስማቸውን ጭምር አልቀየሩትም። ዲያቆን ገሌ የሚለውን ስም አልቀየሩትም። ስማቸውን አሁንም ይጠቀሙበታል። በይፋ ስሙን ይጠቀሙታል። ስለዚህ በአጭሩ ስናጠቃለው እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ክርስቲያኖች አሀት ቤተክርስቲያን ምንላት የኤርትራ ኦርቶዶክስ ቤተክርስቲያን ምንላት፣ አሁን አስመራ ያለችው በብፁዕ አቡነ ባስሊዮስ የምትመራዋ ቤተክርስቲያንን ነው። በሳቸው መሪነት የሚመደቡ ጳጳሳት በየዓለም አቀፍ ደረጃ በየሀገር ስብከታቸው እነሱ አባቶች አባቶቻችን ናቸው። አለቅ እዛ በአቡነ መቃርዮስ አሜሪካ ላይ ያላችሁ በማወቅ ከሆነ ጎራችሁ ለዩ። ባለማወቅ ከሆነ ወደ እውነተኛው መንገድ ተመለሱ። አቡነ ሺኖዳ ክህነታቸው የተያዘ ነው። የሆነ ግራቸዋሉ ክህነታቸው ተይዘዋል፣ ቤተክርስቲያኗም አውግዛለች፣ የጵጵስና ማዕረጋቸውን አግዳለች። ስለዚህ አስኪማ ማድረግ አይችሉም፣ ቆብ ነው ማድረግ የሚችሉት። ወደ ምንኩስናቸው መኖክሴ ብቻ ባለመታዘዛቸው ምክንያት መኖክሴ ብቻ እንዲባሉ ተደርጓል፣ መኖክሴ እንዲደረጉ ተደርጓል። ይህን የወሰነችው የኤርትራ ኦርቶዶክስ ቤተክርስቲያን ናት። ለዚህ እኛ የምንቀበለው አሁን አሜሪካ አሉ። በአምስተኛው ፓትራሊክ በብፁዕ አቡነ ቄርሎስ የተሾሙት አቡነ ኤልያስ አሉ፣ የአሜሪካና ካናዳ ሀገረ ስብከት። በአውሮፓ ደግሞ አቡነ ጳውሎስ አሉ። ከዛ ውጭ በህገወጥ መንገድ የሚሆን ነገር ሁሉ ስህተት ነው፣ ክደት ነው፣ አይቻልም፣ ባጭ አይቻልም። ስለዚህ እኛ የምናገለግለው ማብረን ይንም ብዙ ቪዲዮዎች አሉ። አቡነ መቃሪ ስለመስማት ለመስማት የምትፈልጉ ትግርኛ የምትሰሙ ሰዎች ካላችሁ ተመልከቷቸው። አሉ እንጂ ብዙ ነገር ማንሳት ይቻላል። ብዙ ፐርሰናል ነገር መንካ ስለማልፈልግ የግል ጉዳይ የግል ነው፣ አይመለከተንም። እኛ በጣም አደገኛ ሰዎች ናቸው። የኤርትራን ኦርቶዶክስ ቤተክርስቲያን ውስጥ የተገኘውን የምንፍቅና የተሀድሶና ፍቃድ እንቅስቃሴ ባየንበት ኢትዮጵያ ውስጥ እንደው ተሀድሶና ፍቃድ እንደው ይህን ያህል አልሰሩም። እዛ ያፈጠጠ ያገጠ ተሀድሶ መናፍቃን እኮ አለ። የለየላቸው ፕሮቴስታንቶች ናቸው የለየላቸው። በይፋ ማለት መብታቸው እኮ ነው። ጎራ ግን መለየት ነው ተጽዕኖ የሚያሳድር መንግስት ነው ኢሳያስ መንግስት ብሎ በዛ መሽሎክሎክ ሳይሆን ልክ እንደዚህ መጽሐፍ አውጥታቸው ይሄውና ማለት አለቀ። ይሄው እዚህ መጽሐፍ ላይ እንዲህ ብለን እናሰባለ። ወንጌል ቅዱስ የሚለው የተሰራጨ ነው ያለው ይሄ ወንጌል ቅዱስ የሚለው የምናሰራጭ ነው አምነንበት ነው። አለቀ በቃ። እሱን አምናችሁ ከዚህ ቀጥታ መምጣት ነው። በነገራችን ላይ መጽሐፉን እኮ ነው የሚያስተዋውቁት። እግዚአብሔር ያሳያችሁ መጽሐፉን ያስታውቁት አልገበያ ላይ እዛ ቤተክርስቲያን ስታ ግዙ፣ ይህን መጽሐፍ ግዙ ተብሎ ማለት ወልድና መንፈስ ቅዱስ አማላጅ ናቸው ብለው ለውጡ ስባል ይህንን መጽሐፍ ግዙት ይላሉ። ቤተክርስቲያን ይህ መጽሐፍ የሚተዋወቀው ቤተክርስቲያን ውስጥ ነው ገብታችሁ አሁን ቀጥታ ፌስቡክ ገብታችሁ ታግ የተደረጉት ሰዎች ተመለከቷቸው። የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን መንፈስ ቅዱስና ወልድ አማራጅ ብላ ታምናለች። የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ክርስቶስ ያንን መራራ ጽዋ የሚጠጣበት ጊዜ ክርስቶስን የሚረዱት ሰዎች፣ የሚያገዙት ሰዎች፣ አጠገቡት ሰዎች ያስፈልገው ነበር ትላለች ክርስቶስ መራራ ጽዋን ሲቀበል አብ ተለይቶት ነበረ ትላለች። ተላለች ይሄ እኮ ነገረ ክርስቶስ ነው። አይ አትንኩን፣ እንዲህ ሲባል አትንኩን ነኝ። አይ ወትሩስነን አይ እንዲህ ሲባል አይ የኤርትራ መንግስት ነው። የኤርትራ መንግስት ነው። እንደዚህ መኖ ያላችሁ ወልድና መንፈስ ቅዱስን አማላጅ አማላጅላችሁ እንድታምኑ ያደርጋችሁ የኤርትራ መንግስት ነው። ክርስቶስ መራራ ጽዋን ሲቀበል ረዳት ሰዎች ያስፈልጉታል ያለው የኤርትራ መንግስት ነው። ፖለቲካውን ሽፋን አድጋችሁ ፖለቲካውን ሽፋን አድጋችሁ እዚህ እዛ ጎራ ላይ የምትሳተፉ ኤርትራውያን ካላችሁ ራሳችሁ ለዩ። አባት አላጣችሁም። አባት አሉ። በአምስተኛው ፓታሊክ በነበሩት በአቡነ ቄርሎስ የተሾሙት ብፃውን ኤልያስ አሉ። የአሜሪካና ካናዳ ሀገረ ስብከት ሊቀ ጳጳስ ናቸው። አሉላችሁ። እሳቸው የሚኖሩት ሀገረ ስብከት ከተሄዳችሁ ማስቀደስ፣ ስጋውን መቀበል ትችላላችሁ። በአቡነ መቃሪዎስ እና አባ ሽኑዳ የተባሉት እኚህ በስለ ምግባር እሺ ብለው እምቢ ብለው አለገኝ በማለት ባልቸው ምክንያት የተወገዙ ናቸው። አሁን ሽኑዳ፣ ስለዚህ ቆሞስ ነው የሚባሉት። ጵጵስና ማዕረግ የላቸውም። ዲያቆን ቄስ መሾም አይችሉም። የኤርትራ የኤርትራኦርቶዶክስ ቤተክርስቲያን በ222 አው ግዛለች። 215 ላይ ግዝት ነው ያደረገችው። 22 ደግሞ አውግዛለች። በቃ አለቀፍ።